ሰላም፣ ጤና ይስጥልን። የተከብራችሁ ተመልካቾቻችን እንሆ ዕለታዊው የብስራት የዩቲዩብ መረጃችን ተጀምሯል። ሰላማዊ ነጋሴ መረጃዎችን ወደ ናንተ እያድረስኩኝ ቆይታ አድርጋለሁ። በቅድሚያም የሀገር ውስጥ መረጃም የሲዳማ ብሔር ዘመን መለወጫ ፍቼ ጫምባላላ በዓል መጋቢት 18 ና 19 ይከበራል። የዚህ በዓል ቅድመ ዝግጅት መጠናቀቁን የሲዳማ ክልል ኮሚኒኬሽን ጉዳዮች ቢሮ ማስታውቋል። የሲዳማ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ወሰኔለ ስምዖን ለብስራት ሬዲዮና ቴሌቪዥን እንደገለጹት የፍቼ ጫምባላላ በዓል በውስጡ ያሉት ሴቶች የህብረተሰቡን መወዳጀት ሁሌም የሚያጠናክር በመሆኑ በዓሉ በሚከበርበት ወቅት ብቻ ሳይሆን ሁሌም መጠበቅና ባህል ማድረግ ይጠበቃልም ብሏል። ፍቼ ጫምባላላ በዓል በኢትዮጵያ ደረጃ ከፌዴራልና ከሁሉም ክልሎች እንዲሁም ከውጭ ሀገራት በርካታ ታዳሚዎች ተገኝተው የሚያከብሩት ታላቅ በዓል መሆኑን አቶ ሰኔ ለ በመግለጽ እነዚህን እንግዶች ታሳቢ ባደረገ መልኩ አስፈላጊውን ዝግጅት መደረጉንም ገልጿል። በዓሉ የዓለምንም ጸጥታ ችግር በሰላም እንዲከበር በተለያዩ ጸጥታ አካላት በኩል አስፈላጊውን ዝግጅትም ተደርጓል። የበዓሉ አከባበር መጋቢት 18 በሐዋሳ ሲዳማ ባህል አዳራሽ እንዲሁም የካቲት 19 ቀን 2017 በሶሬሳ ጉዱማሌ በተለያዩ ባህላዊ ዝግጅቶች ከተከበረ በኋላ በቀጣይ ለሁለት ሳምንታት በክልሉ ዞኖችና ወረዳዎች በልዩ ልዩ ደማቅ ዝግጅቶች ይቀጥላልም ተብሏል የሲዳማ ብሔር ዘመን መለወጫ ሳይወጣ ፍቼ ጫምባላላ በዓል በዩኔስኮ ከተመዘገበ ዘንድሮ አስረኛ ዓመቱ መሆኑም ተነግሯል ስትል ባልደረባችን ትዕግሥት ላቀው ዘግባለችም። በሽሬ ከተማ በ18 ሺሻ ቤቶች ውስጥ ከ250 በላይ ሰዎች በቁጥጥር ስር ዋሉ። የሽሬ እንደ ሥላሴ ፖሊስ ጽፈት ቤት በከተማይቱ የተለያዩ አካባቢዎች ባደረገው ድንገተኛ ፍተሻ በርካታ ቁጥር ያላቸው የሺሻ እቃዎች በቁጥጥር ስር መዋሉን አስታውቋል። ብስራት ሬዲዮ ከሽሬ እንደ ሥላሴ ከተማ ፖሊስ ጽፈት ቤት ያገኘው መረጃ እንደሚያመላክተው የጸጥታ አካላት ህገወጥ እንቅስቃሴ አለባቸው ተብለው በተለያዩ አካባቢዎች ባደረጉት የተቀናጀ ድንገተኛ ፍተሻ ለሺሻ መጠቀሚያነት የሚያገለግሉ 152 የተለያዩ ማስጨሻዎችን፣ በርካታ ቁጥር ያላቸው የሺሻ ገመዶች በቁጥጥር ስር መዋል መቻሉም ተገልጿል። ከዚህ በተጨማሪም 18 የሺሻ ቤት ባለቤቶችና ከ250 በላይ ተጠቃሚዎች በቁጥጥር ስር ውሏል። የሺሻ ቤት ባለቤቶች ጉዳይ በመደበኛ ፍርድ ቤት የተጠቃሚዎቹ ደግሞ በማህበራዊ ፍርድ ቤት እየታየ መሆኑም ተነግሯል። አብዛኛዎቹ በቁጥጥር ስር የዋሉት የሺሻ አስጠቃሚና ና ተጠቃሚ አካላት ህገወጥ ተግባሩን በተደጋጋሚ ሲፈጽሙ የነበሩ መሆናቸው ሌሎች ከተመሳሳይ ህገወጥ ተግባር ሊቆጠቡ እንደሚገባም ተነግሯል ስትል ኤደን ሽመልስ ዘግባለችም። ተመልካቶቻችን፣ አሁን ደግሞ ከአለም አቀፍ የተገኙ መረጃዎችን ወደ እናንተ እናድርስ ደርሳለን። የሩሲያ ዩክሬን ጦርነት ከተጀመረበት ጊዜ አንስቶ ሞስኮ ከ900 ሺህ በላይ ወታደሮች አጥታለች ተባለም። ሩሲያ እንደ አውሮፓውያን አቆጣጠር የካቲት 24 ቀን 2022 በዩክሬን ላይ ሙሉ ወረራዋን ከጀመረችበት ጊዜ አንስቶ በጦርነቱ 905940 ወታደሮቿን አጥታለች ሲል የዩክሬን ጦር ኃይሎች አጠቃላይ ስታፍ በዛሬ ዕለት አስታውቋል። ቁጥሩ ባለፉት ቀናት ብቻ የደረሰውን 1180 የሩሲያ ጦር አባላት ሞትን ያጠቃልላልም ተብሏል። እንደ ዘገባው ከሆነ ሩሲያ 10425 ታንኮች፣ 21607 የታጠቁ ተዋጊ ተሽከርካሪዎችን፣ 41824 ተሽከርካሪዎችን እና የነዳጅ ታንኮችን 25190 የመድፍ ስርዓቶችን፣ 1341 ሮኬት ማስወንጫፊያዎችን፣ 1117 የአየር መከላከያ ዘዴዎችን፣ 370 አውሮፕላኖችን፣ 335 ሄሊኮፕተሮችን፣ 72 መርከቦችን፣ 335 ሄሊኮፕተሮች፣ 3759 ሰው አልባ አውሮፕላኖች ወይም ድሮኖች እንዲሁም 28 መርከብ ጀልባና ሰርጓጅ መርከቦችን ማጣቷም ተገልጿል። በቻይና የፍቅረኛው እጅ በአፍ ውስጥ ገብቶ አልወጣ ያለው ግለሰብ በሕክምና እጇ እንዲወጣ ተደረገለትም። በቻይና ጂሊን ግዛት ውስጥ በሚገኝ ሆስፒታል ያሉ ዶክተሮች አስገራሚ የሆነ ክስተት አጋጥሟቸዋል። አንዲት ሴት አስቂኝ ቪዲዮ ለመቅረጽ ስትሞክር እጇን ወደ ወንድ ጓደኛዋ አፍ ውስጥ ትከታለች። በጂሊን ግዛት ውስጥ ወደሚገኝ ሆስፒታል ድንገተኛ ክፍል ሲገቡ የሚታዩት ጥንዶች ፎቶዎች በቻይና ማህበራዊ ሚዲያ ላይ በስፋትም ታይቷል። ግለሰቧ ወደ ፍቅረኛዋ አፍ ውስጥ እጇን ካስገባች በኋላ ለማውጣት ስትሞክር የአፉ ጡንቻ ይደነድንና እጁ ይጣበቃል። ወጣቷ ከአፉ ላይ እጇን ለማውጣት ደጋግማ ብትሞክርም ባለመቻሏ የሕክምና እርዳታ እንደሚያስፈልጋቸው ትወስናለችም። ዶክተሮች ታሪካቸውን እስኪሰሙ ድረስ በጥንዶቹ ግራ ተጋብተው እንደነበረም ተሰምቷል። የወንድ ጓደኛዋ ፊት ቀስ በቀስ እየቀላ እጇን ከአፉ ነፃ ለማውጣት የምታደርገውን ጥረት ሁሉ ከንቱ እንደሆነም ተናግራለች። አፉን መዝጋት ባለመቻሉና ና ከጉሮሮው ያለማቋረጥ አስጨናቂ ድምፅ መውጣትም ጀመረም። ይባስ ብለው በጡንቻው መኮማተር ምክንያት ጥርሶቹ እጆቿ ላይ ተጣበቁም። ምራቁ እስከ ክርኔ ድረስ ይመጣ ነበር ስትልም ተናግራለችም። እጄ በስጋ መፍጫ ውስጥ የተጣበቀ ያህል ተሰማኝ ስትልም አክላለችም። ጉዳዩን የተከታተሉት ዶክተር ዣንግ ሚኒዋን እንዳሉት የልጅቷ እጅ ተጣብቀው የቀረው የወንድ ጓደኛዋ የመንጋጋ ጡንቻ በመያዙ አፉን እንዳይከፈትም አድርጎታል። ችግሩን ለመቅረፍ የሆስፒታሉ ሰራተኞች ልዩ አፍ መክፈቻ መሳሪያ ተጠቅመው መንጋጋውን በማስፋት በተወሰነ ቦታ ላይ ጡንቻን የሚያስታግስ መርፌ ተጠቅመዋል። ከ20 ደቂቃ በኋላ የወጣቷ እጅ እንዲወጣም ተደርጓል። አንድ ሰው መንጋጋውን እንዲከፈት ማስገደድ የነርቭ ጉዳ መጉዳት ወይም የመንጋ ጭላ መበታትን ሊያስከትል እንደሚችል ባለሙያዎች አስጠንቅቀዋል። ተመልካቾቻችን የዕለቱ የብስራት የዩቲዩብ መረጃዎችን የተከታተላችሁት ይመስል ነበረም። ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር በጋራ ቆየን። ሰላም።